ብፁዕ አቡነ ገብርኤል በድጋሚ ካዱም ሌላ ስህተት። ማርያም ቤዛ መሆን አትችልም፣ ሚካኤል ቤዛ መሆን አይችልም፣ ገብርኤል ቤዛ መሆን አይችልም። የሁላችንም ቤዛ ስለ ሁላችን ተራንፎ የተሰጠ የተገጠ አንዲት እናት ማርያምማ በዛዊት ዓለም ትባላለች ሲሉ ማሁ ተናገሩ። አንድ አባት መቤታችንን በዛይተ ኲሉ አትባልም አሉ ሲባል ሰምቼ ቆርቁሮይ ነው። በዛይተ ኲሉማ ናች ነች። ብፁዕ አቡነ ኤርሚያስ የሰጡት አስደናቂው ምስክርነት የተሾመ ሰው ምልክት ትቢት ሁኖ እናየዋለን። ሁሉ ነገር ከክርስቶስ እንደተሰጠው ባለማወቅ ማለት ነው። ሊቀ ማእምራን ዶክተር ዘበነ ለማ ለፕሮቴስታንቶች መልስ ሰጡ። እመቤታችንን የማይወዱ በቃ ልክ እጅግ በጣም የተበሳጩበት ነበር። በጣም ያሳዝነኛል። ሌላውን ተረት አተረታውት ማለት ምን ማለት ነው? ወንድማችን ፈለገ ዝምታውን ሰበረ። በቤተ ክርስቲያናችን ውስጥ ተረት የለም። ተረት አለ የምትሉ ሰዎች ካላችሁ መጥታችሁ ከኛ ጋር መወይ ትችላላችሁ። እኔ አምሬድ በነገራችን ከማንም ሰው ጋር ከማንም ሰው ጋር እኔ ዝግጁ ነኝ። ኦኬ ብጹዕ አባታችንን ያካትታል። ከዚህ ወጣ ባለመልኩ ኢትዮጵያ የስነ ስዕል ምን ይመስላል የሚለውንም እናስደምጣችኋለን። ወንዶች ስዕል ወደ ቅዱሳት ስዕላት ለመቀየር የክርስቶስ ስዕል፣ የድንግል ማርያም ስዕል፣ የሌላ ቅዱስ ስዕል አድርጎ መሳል ተገቢ አይደለም። ውድና ክብራት ቤተሰቦቻችን ኦርቶዶክሳውያን የመረጃ ባካቸው ኦርቶዶክሳዊ ከሆናቸው ላይክ በማድረግ ሁላችሁም ጀምሩልኝ። እጅግ ጥብቅ መረጃ ነው። ሌላ የብፁዕ አባታችን ሌላ የስህተት ትምህርት፣ ሌላ የምንፍቅና ትምህርት ተይዟል፣ በመረጃችን ይዘንበታል። ስለዚህ ጉልበት እንዲኖረው ለመላው ዓለም እንዲዳረስ ቢያንስ ሁለት ሺህ ከዛ በላይ ላይኮች ያስፈልጉታል። ይህ የምትመለከቱ ኦርቶዶክሳውያን በሙሉ ከእናንተ የሚጠበቀው ላይክ ማድረግ ነው። መረጃውን ማምጣት ደግሞ ከኛ ይጠበቃል። ስለዚህ ላይክ አድርጉ። በቀን ሁለት ጊዜ ኦርቶዶክስ መረጃዎችን እየሰራው ነው። የአሮስ ሁለት ንም ሰብስክራይብ አድርጉ። የአሮስ ሁለት ላይም አንዲት ርዕሰ ጉዳይ መዘን በስፋት እየሰራ እንገኛለን። ሊንኩን በዲስክሪፕሽን አስቀምጬላችኋለሁ። ሁላችሁም እዛ ላይ ገብታችሁ የብዙ አባታችንን ቪዲዮ ለብቻው የስህተት አስተምሮቶችን ታገኛላችሁ። ወደ መረጃችን አመር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅዱስ ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳ። ቅዱሳን እንደየማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ክርስቶስ ተንሳ አሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዘይስ ከሆነ ፍሳው ሰላም የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን እያልኩኝ ወደ መረጃችን ነው በቀጥታ የማመራው። ዛሬም እንግዲህ ከብፁዕ አባታችን ከብፁዕ አቡነ ገብርኤል ጋር የተገናኙ የስህተት ትምህርቶችን በማጋለጥ መረጃዎችን በማቅረብ ነው ወደ እናንተ የምመጣው። ስለዚህ ሁላችሁም ላይክ አድርጉ፣ ሼር አድርጉ ጉልበት እንዲኖረው ማለት ነው፣ መረጃውን አዳርሱ። አንዲት እናት ማሆይ ብፁዕ አባታችን አንድ አባት ማርያም ቤዛዊተ ዓለም አትባልም አሉ። እረ እንደው ግድ የሎትም አባ ማርያም ማ ቤዛዊተ ዓለም ናት ሲሉ መለሱ። የማሆይንም መልእክት እናድምጥ

ያዕቆብምና ለመንገድ የደከመው ተኛ። ያዕቆብ ሲተኛ ተኝ ሲወርዱባት ይች ቦታ እግዚአብሔር ደጅ፣ እግዚአብሔር ቤት ናት አለ። ማን ልትባል ነው ታዲያ? እሷ የእሷን ስምሳቸው ሊሆቹ ነው። ክርስቲያን እንዲህ አይላትም። የክርስቲያኖች ሁሉ ተስፋ ነች እሷ፣ የክርስቲያኖች ቤዛ። እናቶቻችን በፍጹም ቀናነት ነይን የሚዬ ማርያም ተስፋ ነሽ አሉ፣ ለአዳም ቤዛ ነሽ አሉ ለአዳም እያሉ እናቶቻችን ይዘምራሉ። ብፁ አባታችን ደግሞ አውዱን ስተዋል፣ እውነት ለመናገር እኛ ቤዛ የምንለው ማርያም ለእኛ ሞታ ተነስታ ደሟን አፍሳ ምናምን እያልን አይነት አድርገው ነው ያስረዱት። ሚካኤል ገብርኤል፣ ቅዱሳን እንደዛ አድርገውልን ቤዛ ናቸው ስንላቸው ለእኛ ሞተው ተነስተው ቆስለው ደማቸውን አፍሰው ሞትን አሸንፈው ትንሳኤን አሳይተውን ድል ያደረጉ አይነት ነገር አድርገው ነው ያስረዱበትና ያቁታል ኦርቶዶክስ በየትኛውም የቤተ ክርስቲያን ታሪክ አስተምሯ፣ በየትኛውም መጽሐፍቶቿ፣ በየትኛውም መድረኮቿ በየትኛው የምስጋና ስርዓቶቹ አድርገውም ብለውም የማታቀውን አስተምሮ ነው አምጭቶ የተናገሩት። ይቅርታም ያሉበት ቃል ላይ ራሱ ቤዛን ሲተነትኑ ስለ ጫማ፣ ስለ ኮፍያ፣ ስለ ምናምን ቤዛነት ላወራ አይደለም፣ ስለ ድንጋይ ምናምን ቤዛነት ላወራ አይደለም የመጣሁት የኢየሱስ ክርስቶስን ቤዛነት ልናገር ነው ብሎ፣ ሌላ ደሞ ማለት ነው የሆነ የማጣጣል አይነት ነገሮችንም ተናግረዋል። ለቀረበላቸው ጥያቄ ደግሞ መልስ እንዲሰጡ ቢጋበዙም መልስ ሳይሰጡ ወጥተዋል ግን ብዙ አባታችን በዛ ቦታ ላይ ብቻ ነው ይህን የተናገሩት። ኋላ የማሳያቸው ቪዲዮ አለ እና እንደው አደብ ትንሽ ቢገዙ ጥሩ ነው ማለት ረጋ ቢሉ ጥሩ ነው እውነት ለመናገር ምክንያቱም በጣም ብዙ ስህተት ትምህርቶችን ነው እያሳዩ ያሉትና አሁን አሁን ጭራሽ እንደውም ያላስተዋል ናቸው ቪዲዮዎች የሚወጣባቸው ይገኛሉ። ብፁዕ አባታችን፣ ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳስ፣ የቅዱስ ሲኖዶስ አባል በአንድ ወቅት ስለ እመቤታችን እንዲህ ሲያስተምሩ የነበረውን ነገር እናስደምጣችሁ። የተሾመ ሰው ምልክት ትቢቱን እናየዋለን ሁሉ ነገር ከክርስቶስ እንደተሰጠው ባለማወቅ ማለት ነው። በዓለማዊው ትምህርት አይደለም። እንዳለመታደል ሆኖ በመንፈሳዊ ትምህርት በጣም ተሻሉ ተማሩ የምንላቸው ሰዎች ልብ ብላችሁ ከሆነ መገለጫቸው ትቢት ነው። ከተበተ ተምሯል ማለት ነው። በእኛ ቤት እንኳ እንዳለመታደል ሆኖ ይሄ የክርስቶስ ተግባር ያልገባው የክርስትናው ተግባር ያልገባው ሰው ይሄን አውቅ ያለው ይሄን አውቅ ያለው ብሎ ሲኮፈስ ይታያል፣ ሲመጻደቅ ይታያል። የተሾመ ሰው ምልክት ትቢት ሁኖ እናየዋለን። ሁሉ ነገር ከክርስቶስ እንደተሰጠው ባለማወቅ ማለት ነው። እንዲህ አይነቱ ጠባይ ከክርስቶስ ጋር ያለንን ኅብረት ያሳጣል። ሊቃውንት፣ ደቀ መዛሙርት፣ ምእመናን ልብ ንበል። ከእግዚአብሔር ጋር ኅብረት የሚኖረን በእግዚአብሔር ቤት ከፍ ከፍ የምንለው እንዲህ በፍቅር ራሳችንን ለሌሎች ዝቅ ስናደርግ ነው። ትክክለኛ የክርስቶስ ትምህርት የገባው የክርስቶስ ትምህርት የገባው ምልክቱ ትሕትና ነው። ምልክቱ ትሕትና ነው። አሁን በእኛ ዘመን እንዳለመታደል ሆኖ እግዚአብሔር ጸጋ የሰጠው ባለሀብት መገለጫው ትቢት ነው። ሲኮፈስ ይታወቃል። ሀብታም መሆኑ የሚታወቀው ሲኮራ ነው። ቅንነት የእግዚአብሔርን ፊት ታያለች። ትህትና በተለይ በመጽሐፈ ምሳሌ በተለያዩ ቦታዎች ላይ ስለ ትህትና፣ ስለ ፍቅር፣ ስለ ቅንነት፣ ስለ ዝቅ ማለት፣ ስለ ታዛዥነት በተለያዩ ቦታዎች ላይ በቤተ ክርስቲያናችን መጽሐፍ ቅዱስ ላይ ተጽፎ እናገኘዋለን፣ ስንማርም ኖረናል እና ትቢት ደግሞ ሴጣንን የጣለ ይሁዳን ያስራቀ ንስጥሮሳሪዎስን መቅዶኒዮስን መቀመቅ የጣለ ያወረደ ነው ትቢት። ተረጋግቶ ማሰብ ማስተዋል በትህትና ውስጥ ሆኖ መመለስና መስማት ልዕልና ላይ እንደሚያደርስ ከአሳጥማጅነት የተነሱ ሐዋርያት ከወንበዴነት የተነሳው ፍያታዊ ዜማን መመልከት እንችላለን እና ፍቅርና ትህትና ሲኖረን የእግዚአብሔርን መንግስት ቀድመን ለማየት የምንታደለ እንሆናለን። እግዚአብሔር ሾሞን ደግሞ በከፍታ ቦታ ላይ ሆነን ትዕቢት የምንዋረስ ደግሞ ከሆነ መቀመቅ የምንወርድበትን ታሪክ ደግሞ በዓለም ታሪክ በቤተ ክርስቲያን ታሪክ በተለያዩ የዓለማችን ላይ የምናያቸው ታሪኮች ላይ መማር መመልከት እንችላለን። ስለዚህ እናስተውል ነው። በአጠቃላይ ተረታተረት ብለው ብፁዕ አባታችን አጣጥለው የተናገሩት ንግግር ነበርና ዲያቆን ፈለገ አትናቲዎስ እንዲህ ይላል። ተረት ተረት ምንድን ነው? ተረታ ተረተኛ የለንም። እንዲህ የሚል ነገር ካለ መተው የሞጉትን ይላሉ። በቤተ ክርስቲያናችን ውስጥ ተረት የለም። ተረት አለ የምትሉ ሰዎች ካላችሁ መታችሁ ከኛ ጋር መወይ ትችላላችሁ። እኔ አም ሬዲ በነገራችን ላይ ከማንም ሰው ጋር ከማንም ሰው ጋር እኔ ዝግጁ ነኝ። ኦኬ ብፁዕ አባታችንን ያካትታል። በቀኝ የተሰቀለው ፈያታዊ ዘየማንን ታሰውሱታላችሁ። ፈያታዊ ዘየማን ሉቃስ 23 ቁጥር ሰላሳ ዘጠኝ ላይ ያለው ተዘከረኒ እግዚኦ አመ ትመጽእ በመንግስትከ። በጣም ነው የሚወደው ይህን ሰው። እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራው ምን እኔና እናንተ የሚገባንን ቅጣት ተቀብለናል። ይህ ግን እኳዲያት የለበትም። ማን ገለጸለት? ማን ነው ልቡን ያበራ? ማን ነው አይኑን ያበራ? ሌላ ነገር አይደለም። ሰማዋ አባት የሚያደርጉትን አያውቁም እና ይቅርበላቸው የሚለው ቃል ሌላውን ድርሰት ተረተውት ኦኬ። ይህኛው ደግሞ ሌላኛው ፓርት ነው። ሰው አንድን የመጽሐፍ ቅዱስ ክፍል ብፁ አባታችን አነሱ። ከዛ በኋላ አንድ ማስተላለፍ የፈለጉትን መልእክት አስተላለፉ። ሱ በመሀል ግን ሌላውን ተረት፣ ሌላውን ድርሰት ተዉት። እንዲህ አይነቱ ነገር ከባድ ነው። ባካቸው ሀላፊነት ወስደን የቤተ ክርስቲያን መምህራንን ካለን በኋላ ጥንቃቄ ያስፈልጋል። ተወዳጆች አገልጋይ፣ በነገራችን ላይ ንግግሮቹን ብቻ ሳይሆን ብፁዕ አባታችን እርስዎም ያውቃሉ አዋዋሉን ሁሉ ይጠነቀቃል። አዋዋሉን ሁሉ ለምሳሌ፣ ብፁዕ አባታችን እርስዎ ተራ በሚባሉ ቦታዎች አይገኙ። ምክንያቱም ያረጉት ቆብ፣ የያዙት መስቀል፣ የለበሱት ቀሚስ የእርሶ ሳይሆን የቤተ ክርስቲያን ነው። ስለዚህ ይችን ትልቅ ቤተ ክርስቲያን ይዘው ማይሆን ቦታ እንደማይገኙ ሁሉ በተመሳሳይ ደግሞ ይችን ቤተ አባት ሆነው የዚች ቤተክርስቲያን ልጅ ሆነው እንዲህ አይነት በጣም ጥንቃቄ የጎደለው ንግግር መናገሩ መልካም ነው ብዬ አላማ ነው። በቤተክርስቲያናችን ውስጥ ተረት የለም። ተረት አለ የምትሉ ሰዎች ካላችሁ መታችሁ ከኛ ጋር መወይ ትችላላችሁ። እኔ አምሬድ በነገራችን ላይ ከማንም ሰው ጋር ከማንም ሰው ጋር እኔ ዝግጁ ነኝ። ብፁዕ አባታችንን ያካትታል። በቤተ ክርስቲያን ውስጥ ተረት እንዳለ ተደርጎ መሳል፣ ሰዎች የደረሱ ድርሰት እንዳለ አድርጎ መሳል፣ ይሄ ፍጹም ስህተት። እንግዲህ አጋልጠናል፣ ብዙ ቪዲዮ ነው የወጣው። ተረታተረት ድርሰቱን ተወት ብሎ ያስተማሩት ብቻ አይደለም፣ በጣም ብዙ ነው የተናገሩትና ጥንቃቄ ያስፈልገዋል። በቃ ኦርቶዶክሲያን፣ እኛም ስናስተላልፍም ስንሰማም በጣም ጥንቃቄ የሚያስፈልገው ጉዳይ ነው። ብፁዕ አባታችን እውነት በፍኖቱ ስርቅ ብቻ ነው ወይ? ይህንን የተየየ ምን ፍቅርና ሀሳቢያቸውን ያሰሙት ከዚህ በፊት አላስተማሩም? በደንብ አድርገው ደግመው አስተምሮታል። ኢየሱስ ክርስቶስ ቤዛ ነው ካሉ በኋላ ፍጡር ቤዛ አይደለም፣ ማርያም ቤዛ አይደለችም፣ ሚካኤል ቤዛ አይደለም፣ ገብርኤል ቤዛ አይደለም፣ አስረግጠው ነው የተናገሩት እሱ ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ መሆን አትችልም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ መሆን አይችልም። የሁላችንም ቤዛ ስለ ሁላችን ተላልፎ የተሰጠልን የተሸጠልን መዳኒት ሲሆነን ወዶ የማይጠራ ከምሮ የማይከዳ በልጉ ጎሎ በአንደበቱ ሀሰት የደለበት የአጣተኞችና የበደለኞች ወዳል ጎተን ኢየሱስ ክርስቶስ አባኬኝ እንግዲህ ደጋግሞ የሚያስተምሩበት ነው። እንግዲህ ምናልባት በቪዲዮ ያልተቀረጸ ደግሞ ስንት ነገር አስተምሮ የሆን እጊዜር ያወቀው። ግን አስተምሮታቸ ላይ የሚያስተምሩበት አውዱ ያሰቡበት ህሳቤ ቤተ ክርስቲያን የምታስበው ህሳቤ አይደለም። ለማስተማር የሚሄዱበት ነገር ነገሮችን እያጣጣሉ የሚሄዱበት ነገር ቤተ ክርስቲያን ፍጹም በፍጹም የማትቀበለው ጉዳይ ነው። በርካታ መምህራን መልስ ሰጥተዋል። ሊቀማይምራን ዶክተር ዘበነ ለማ መልስ መስጠታቸውን በአንድ ወቅት ማስደመጠ ይታወሳል። ጴንጤዎች ለጠየቁት ጥያቄ በድጋሚ ደግሞ መልስ ሰጥተዋል። ከዚህ ከቤዛነት ጋር በተገናኘ የሊቀማይምራን ቀሲስ ዘበነ መልእክት ካስሎ እንመለስ ንት አማኝ በጻፈልኝ መልእክት ያን መልእክት ደግሞ ስለደረሰኝ በእሱ ላይ ለሱም ለመሰሎቹም በምክንያት ነውና ለሁሉም ሰው ለመማር ይሆን ዘንድ በዛ ላይ የእግዚአብሔር ቃል አሳስባለሁ። ወንድሜ የላከው ወይም እህቴ አላውቅም፣ ብቻ አንድ የፕሮቴስታንት አማኝ እንደሆነ ያስታውቃል፣ ወይም በተለምዶ ጴንጤ የምንለው። ከዚህ ቀጥሎ ያለው ጽሑፍ በእሱ ላይ ነው ትምህርት የምሰጠው፣ የእሱ ጽሑፍ ነው። አሁን በስክሪኑ ላይ ተመልከቱት። በዛ ላይ እንደምታዩት እንዲህ የሚል መልእክት ጽፏል። ስለ መቤታችን ቤዛዊተ ዓለም መባሏን ባስተማርኩበት ትምህርት ላይ ከዛ ሴሌክት የተደረገ ኮሜንት ነው። እሷ ሩጫዋን ጨርሳ በአብርሃም ዕቅፍ ናት ለማለት ይመስለኛል። ነን ነው የሚለው አምልኮ ላይም እዚህ መሬት ላይ የሚደረገውን ነገር አታይም አትሰማህም፣ ማለትም አታማልድህም። አትሳቱ። አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ብቻ ነው ባንዴ በምድርም በሰማይም መገኘት የሚችለው። ከዛ ውጪ ቃሉ አይልም። እምቢ ካልክ እስከ ተከታዮችህ ስትታበይ ከቃሉ ውጪ በሲኦል ትጣላለህ። ቃሉ ከቃሉ ውጪ የሚያስተምር የተረገመ ይሁን ተብሎ ተጽፏልና። አሁን በዚህ ላይ እንዳያችሁት በተለይ ሰሞኑን በነበሩ ነገሮች ብዙ ጊዜ አንድ ነገር ሲነሳ ለበጎ ነው እላቸዋለሁና ስለ መቤታችን ቤዛዊተ ዓለም ኩሉ ዓለም እንደሆነች ስንማማር እመቤታችን የማይወዱ በቃ ልክ እጅግ በጣም የተበሳጩበት ነበር። በጣም ያሳዝነኛል። እስከዚህ ያህል መቤታችንን መጥላት እስከዚህ ያህል ስሟ ሲነሳ መጨነቅ ለምንድን ነው ለሚለው፣ ምንም ማንም ሰው ራዕይ 12ን አንብቦ መረዳት ይችላል። በዘንዶውና በሴቲቱ መካከል የዘላለም ጠላትነት ገና ያኔ ከኦሪዘ ፍጥረት ምዕራፍ 3 ቁጥር 15 ጀምሮ ካለው አኳያ ያለ ነገር ስላለ ነው። እንደውም ይሄ ወንድሜ ምንም ሲወል ትጣላለህ። ከነተከታዮችህ ድንግል ማርያም ምድር ላይ ያለውን አትሰማም፣ አታይም፣ አታማልድህም የሚል ሐሳብ ነው። እንደውም የእሱ የተሻለ ነው። ሌላ ሴሌክት ካደረጉና ከሰጡኝ መካከል አንድ ያየሁት አለ። እንደውም የእመቤታችንን ትምህርት እንዴት በሰላሳ ሶስት ደቂቃ ብቻ ታስተምራለህ እነ መምህር ከሌ እንደ ሞተው አንተ መቀመጥህ ብሎኝ አንዱ እንድሞት የፈለገ ሰው አለ። እሱን ለድንግል ማርያም ሰጥቼዋለሁ። መልሱን ያገኛል። እና ለምን አስተማርክ ይሁን ወይም 33 ደቂቃ አነሰ ከሆነ ትምህርቱ አነሰ ማለት ነው፣ እንጂ ከሌ ሞተው እነ መምህር ተስፉ ሞተው አንተ ተቀምጠህ እዚህ እያለ ሲለኝ በጣም ነው የደነቀኝና እንዲህ አይነቱ እንኳን ሊገለጽ የማይችል የቅናት መንፈስ ልቡናውን ሲለበልበው ይታየኛል እና ኦርቶዶክስ ከሆነ ብዬ ነው። እንግዲህ እኔ 33 ደቂቃም 40 ደቂቃም 10 ደቂቃም ባስተምር አንዲት ቃልም ብናገር ትልቅ ነገር ነው። ይሄ ወንድማችን የጴንጤ እምነት ተከታይ ነው የሚመስለኝ፣ የፕሮቴስታንት እምነት ተከታይ ነው የሚመስለኝ። ለማንኛውም እስቲ እሱ ይሄንን ነው የሚያምነው። ልክ ነው ፕሮቴስታንት ጠቅላላ ይሄን ነው የሚያምኑት፣ ድንግል ማርያም አሁን በቃ ሩጫዋን ጨርሳለች፣ አትሰማም፣ ምድር ላይ ስለሚደረገው ነገር አታቅም እግዚአብሔር ብቻ ነው ሊያውቅ የሚችለው የሚለው አስተሳሰብ መጀመሪያ እንዴት ነው ሊመጣ የሚችለው? የፕሮቴስታንት እምነት ሲጀምር ሪፎርሜሽን በጣም ብዙ ጊዜ የምነግራችሁ ተፋይፍ ሶላስ ከሚባሉት ውስጥ ካለው ነው። አሁን እሱ ለምሳሌ ከቃል ውጭ ታስተምራለ። ማን ነው ከቃል ውጭ የሚያስተምረው? በኋላ ላይ ልንመጣበት እንችላለን። እስቲ ግን ቃል በቃል አንዳንድ ነገሮችን እንመልከታቸው። ይሄ የሁሉም እምነት ስለሆነ ነው እንጂ ለዚህ ሰው ብቻ አይደለም። አንድም ሰው ቢጠይቅ ደግሞ መልስ ይሰጠዋል። ምንም ጥያቄ የለውም እ አንድም ሰው ቢጠይቀኝ መልስ እሰጣለሁ፣ ለሚያስፈልገው ነገር ሁሉ። ይሄ ደግሞ የሁሉም ጥያቄ ነው። የሁሉም ጥያቄ ነው። ስለዚህ ደስ ብሏቸው ከሌ የሚባሉ በቃ ተናገሩ፣ ከሌ እንዲተናገር እያሉ ደስታቸውን የሚገልጹ ሰዎች አሉ። ውጭ ሆነው ድንግል ማርያም፣ በተለይ ድንግል ማርያም የምትነቀፍ ከሆነ ያጨበጭባሉ፣ እልል ይላሉ፣ ሀሌሉ ይላሉ። ድንግል ማርያም የምትነቀፍ ከሆነ ሌላ ሰኮ ቢነካ ምንም ነገር አይመስላችሁ። ድንግል ማርያም ላይ ብቻ ታላቁ ጸሐፊ ወንጌላዊው ነባቤ መለኮት ታኦሎጎስ ቅጹ ረገጽ ወልደ ነጎድጓድ እየተባለ የሚጠራው ቅዱስ ዮሐንስ በፍጥሞ ደሴት በ096 96 በራእዩ በጻፈው ላይ በ12ተኛ ምዕራፉ አንዲትን ሴት ስለሚያሳድደው ዘንዶ ይናገራልና አፍ ተሰጠው ምናምን እያለ የስድብ ብ ተሰጠው እያለ ይናገራል። ሴቲቱን አሳድዳት ከዛ በኋላ ከዘሮቿ የቀሩትንም ሊያሳድድ ምናምን እያለ ይቀጥላል። እና ያቺ ሴት ድንግል ማርያም ናት። ያቺ ዘሮቿ የተባልን ደግሞ እኛ ነን። በቅዱስ ዮሐንስ አማካኝነት ለእኛ የሰጠችን እናታችን እመቤታችን ድንግል ማርያም ናት። እመቤታችን ቅድስት ድንግልን የሚያመሰግን በሙሉ የእመቤታችን የዘር ሀረግ ውስጥ ያለ ነው። ታዲያ ዘንዶ የእሷን የዘሮች በሙሉ ሊያሳድድ የስድብ አፍ ተሰጠው ይላል። ራእይ ላይ ያለ ነው። ዛሬ አይደለም ያኔ የሰጠው እስከ ምጽአትም ይቀጥላል። ስለዚህ እመቤታችንን የሚጠሉ ሰዎች ወይ ደግሞ እመቤታችንን በጽርፈት ቃል የሚናገሩት ብዙ ደጋፊዎች አሏቸው። ለምሳሌ ቤዛ አትባልም ብለው በተናገሩ ሰዓት ብፁዕ አቡነ ገብርኤል በጣም በርካቶች ፕሮቴስታንቶች ከብፁዕ አባታችን ጎን ቆሙ። የቆሙበት አመክንዮ የክርስቶስን ቤዛነት ለማጉላት ብቻ ሳይሆን የመቤታችን ጥላቻ ባይዲፎልት ስላለባቸውን ተረድታችሁን ያለ ሀሳቤ እመቤታችንን የሚጠላ ሰው በሙሉ የትኛውንም አይነት ነገር ያደርጋል፣ እና ያላመኑበት የማያምኑበት ነው። ለምሳሌ ጳጳስ ሳይቀበሉ ግን ብፁዕ አባታችን እያሉ ይጠራሉ። አይታችኋል። በክርስቶስ ሞት ላይ የማይስማሙት ሄሮድስና ጲላጦስ ተገናኙ ይላል። የማይስማሙት ለዘመናት የሚጣሉት በድንበር በምን በምን ጸብ ውስጥ ያሉት ሄሮድስና ጲላጦስ በክርስቶስ ሞት ተገናኝተዋል። እመቤታችንን ስላጣጣሉ ብፁ አባታችን በረከቶ ይድረሰን ብፁ አባታችን የስብ ምናምን ምናምን ሀገረ ስብከት ሊቀ ጳጳስ ብፁ አባታችን ታላቁ ሊቀ ጳጳስ እያሉ ፕሮቴስታንቶች ማለት በፔጆች በገጾቻቸው ጭምር በዚህ ደረጃ የድንግል ማርያም ጥላቻ አሳይተዋል። እና ልብ ይሰጣቸው ነው። ስለ ቅዱሳን ስዕላት የተወሰነ ነገር ወጣ ብለን እስኪ ደግሞ ዲያቆን ሄኖክ ኢትዮጵያ የስነ ስዕል ያለበትን አሳይቻችሁ እንጨርስ። ላይክ አድርጉ፣ ሁላችሁም ላይክ አድርጉ፣ ሼር አድርጉ ፈረንጅ ሞዴሎች የሚታወቁ የፊልም ሰሪዎች ወይም ደግሞ የሞዴሊንግ ቁመና ያላቸውን ወጣት ወንዶች ስዕል ወደ ቅዱሳት ስዕላት ለመቀየር የክርስቶስ ስዕል፣ የድንግል ማርያም ስዕል፣ የሌላ ቅዱስ ስዕል አድርጎ መሳል ተገቢ አይደለም። ምንድን ነው ችግሩ፣ ምክንያቱ? ይሄ በአጠቃላይ በእኛ ብቻ ሳይሆን በምሥራቃውያኑም በኦሪየንታሉም በሁላችንም የተከለከለ ነው። ለምንድን ነው ካላችሁ፣ ሪያልስቲክ ሲሆን ሰውየውን ከጸሎት መንፈስ ይረብሸዋል፣ ስዕሉ ራሱ እውነታ ሲሆን አንድ የምናውቀውን ሰው የሚመስል ስዕል ማየት ማለት ነው፣ የእገሌን የሚመስል ስዕል ማየት ጸሎት የሚጸል የሆን ሰው ዲስትራክት የማድረግ ነገር አለው። ሁለተኛ ለምሳሌ የክርስቶስ ስዕል በሚታወቅ ሰው ሲሳል ከክርስቶስ አምላክነት ይልቅ ሰውነት ላይ ያተኩራል ስዕሉ ማለት ነው። ዲቪኒቲውን ትቶ መለኮቱን ትቶ ትስቤቱን ወይም ሰው መሆኑ ላይ ነው ያተኩረው። ቅድም ጠቅሻቸው የነበሩ አንቶኒ ኮኒያዲስ የተባሉ ጸሐፊ የውጭ የፈረንጅ ሞዴሎችን መሳል ችግሩ ይላሉ። ሁለቱንም አያሳይም፣ ማለት ተዋህዶውን አያሳይም። አሁን የኛ ቤተ ክርስቲያን ስዕል በጣም ሪያሊስቲክም አይደለም፣ በጣም ደግሞ እንደው በቃ ብርሃን በብርሃን ሆኖ ክርስቶስ የሚያስፈራው ነው አይሳለም። መካከለኛ ነው። ይሄ ማለት መለኮቱን እና ስጋውን መዋሃዱን የሚያሳይ ነው እና በጣም ሪያሊስቲክ የሆኑ አሳሳሎች በእኛ ቤተ ክርስቲያን አይፈቀዱም። እገሌን ይመስላሉ ተብሎ አይሳሉ። ከመነሻውም እንደዚህ አይነት ዓላማ የለውም ስዕል እገሌን ይመስላል ይህንን ያክላል ተብሎ አይደለም። መልክ የሌላቸው ሁሉ ይሳሉ የለ እንዴ፣ መላእክታውን ማናየቷቸው ነው ረቂቃን ናቸው፣ ግን ይሳላሉ። ስለዚህ ዲፒክሽን ስለሆነ ውክልና፣ ተምሳሌት ስለሆነ ስዕላትን በጣም ሪያሊስቲክ ማድረግ በእኛ ቤተ ክርስቲያን አይፈቀድም። በጣም የሚገርመው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስዕላት ላይ ሌላው የሚታየው ነገር ጥላ ያለው ስዕል አታገኙ። ጥላ ያለው ማለት ሻዶ አሁን እኔ ፎቶ ተነስቼ ብታየው ፎቶ ላይ የእኔ ጥላ መኖሩ አይቀርም በሆነ መልኩ ማለት ነው። ቪዲዮም ላይ በተመሳሳይ ይኖራል። የእኛ ቤተክርስቲያን ስዕላት ላይ አሁን አሁን በቅርብ በዘመናዊ አሳሳል እየገባ ወደኛ ሲመጣ ትንሽ ኋላና ፊት በማድረግ የስሪዲ አይነት ፎርማት ለመስጠት የሚሞክሩ ሰአሊያን አሉ፣ ምናያቸዋሉ ግን በኦሪጂናሊ በኢትዮጵያ ቤተክርስቲያን ስዕል አሳሳል በኢትዮጵያም በግብፅም በኮፕቲክ አይኮኖግራፊም በሌሎቹም ጥላ አይፈቀድም። ጥላ የማይፈቀደው ቱዲ እንዲሆን ብቻ አይደለም። ዋነኛው ምክንያት ምንድን ነው? በዚህ የያዕቆብ መልእክት ላይ አንድ የተነገረ ቃል አለ። ይህ ቃል ምንድን ነው? በጎ ስጦታም ፍጹም በረከትም ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ ከእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል የብርሃናት አባት አበብርሃናት ብርሃናት እንደውም ጧጧት ከኪዳን በፊት ሰምታችሁ ከሆነ ንስግድ ለአበብርሃናት ወለወልዱ ዋህድ እያለች ነው ቤተክርስቲያን በዜማ የምትጀምረው አበብርሃናት ይባላል እግዚአብሔር ስለዚህ የብርሃናት አባት ነው እግዚአብሔር ብርሃን ደግሞ ጥላ የለውም ብርሃን እንደምታውቁት ሻዶ የለውም እና እግዚአብሔር ብርሃን ነው የብርሃናትም አባት ነው ቅዱሳም ብርሃኖች ናቸው እናንተ የዓለም ብርሃን ናችሁ ተብለዋል ስለዚህ በዚህ ብርሃን ናቸው እያልን በዚህ ጥላ አንሰራላቸውም ጥላ ያለው ስዕል ካያችሁ የጴጥሮስ ነው። እሱም በጥላው ሲፈውስ ነው። ቅድም እንዳልነው ትርጉም የሌለው ነገር ስዕል ውስጥ አይገባም ብለናል አይደል። ስለዚህ ጥላ ካገኛችሁ በእርግጠኝነት ያ ቅዱስ ወይ በጥላው የሆነ ነገር አድርጓል፣ ከጥላ ጋር የተያዘ ነገር አለው ማለት ነው። አለዚያ ደግሞ የቅርብ ጊዜ ከጎረቤት የልምድ ልውጥ ያረገ ሰዓል የሳለው ስዕል ነው ማለት ነው። በእኛ ግን ኦሪጂናሊ በቤተክርስቲያናችን ስዕላት ጥላ አይደረግም። ክብራቸውን ለመግለጽ ነው። ቅዱሳን ሲሳሉ ፊታቸው ፊት ለፊት የሚያይ ሆኖ ነው የሚሳሉ። በጎን አይሳሉ። የጥንቱ ላይ የገሪማ ጎስፕን ላይ ምናምን በጎን ሊገኝ ይችላል፣ ግን በኋላ ላይ ዴቨሎፕ የተደረገ ያሳሳል ዘይቤ። ቅዱሳን ሲሳሉ ወደፊት ነው የሚያዩት። ምን ይላል በመጽሐፈ ምሳሌ ላይ ጻድቅ ሀጥ የሚያሳድደው ሰው ሳይኖር ይሸሻል፣ ጻድቅ ግን እንደ አንበሳ ሳይፈራ ይኖራል ይላል። ስለዚህ ቅዱሳንን ስዕላት ስታይ ሲሳሉ ፊት ለፊት በሁለት አይናቸው እያዩ ነው። የሚያሸማቀቃቸው የሚያስጨንቃቸው ነገር የለም በቅንነት የሄዱ መሆናቸውን ያሳያል። ከሚያየው ሰው ጋር ደግሞ አይ ኮንታክት አላቸው። ሀጣን ግን ሲሳሉ በጎን ነው የሚሳሉት። መፍራታቸውን፣ በራስ አለመተማመናቸውን፣ እንዲ የመሳሰሉትን ነገሮች ጎዶሎ መሆናቸውን፣ ሕይወታቸው መጉደሉን ለማሳየት በአንድ ይሳላል። የይሁዳ ስዕል ወይም የኃጢአተኛ ስዕል ሲሳል ይሳላል። ይሄ አሳሳል አዶብት አድርገውት ነው። አሁን የአድዋ ጦርነትን ስል ሲስሉ ጣሊያኖቹም በአንድ አይነት ነው የሚስሉት፣ አባቶቻችን እንግዲህ ፖለቲካ ነች ማለት ኢትዮጵያውያኑን ጀግኖች ደግሞ ፊት ለፊት ነው የሚያደረጉት። ይሄ ከኢትዮጵያና ኢኮኖግራፊ አዶብት የተደረገ ነገር ነው። ለማንኛውም እንግዲህ በጣም ውብ የሆነ የስዕል ታሪክ ረጅም የስዕል ታሪክ ያላት ቤተክርስቲያን እናት ያለችን በሚያሳዝን ሁኔታ እኔ መረጃው ስለሌለ ሊሆን ይችላል በመንፈሳዊ ኮሌጆችም ይሁን በከፍተኛ ትምህርት ተቋማት የኢትዮጵያን አይኮኖግራፊ የሚጠናበት ዘርፍ ትምህርት ክፍል የለም። ምናልባት እኔ እውቀት አንሶ ሊሆን ይችላል ብያቸዋለሁ። ከቅርብ ዓመታት ወዲህ ለምሳሌ ኮፕቲክ ቸርች ኮፕቲክ አይኮኖግራፊ ብላ ዲፓርትመንት ከፍታ ያሳሳል። ስርዓቷን ሴንትራላይዝድ በሆነ መንገድ ዝም ብሎ መተቸት የውጭ ስለሆነ ይሄ ልክ አደለም ምናምን አደለም። እሱን ማድረግ ምን መማርም አያስፈልገው። የራሳችንን ስእላም ማጥናት አለብን። አባቶቻችን በየክፍለ ዘመናቱ ኦፕን ማይንድድ ሆነው ጥሩ ጥሩ ነገሮችን ወስደዋል። ክፉ ክፉ ነገሮችን አስቀርተዋል። የወሰዷቸውን ደግሞ በኢትዮጵያዊ መንፈስ ቃኝተዋል። ስለዚህ ለለውጥ ክፍት የሆነ ለፈጠራ ክፍት የሆነ ነገር ግን ደግሞ ዘመኑን እየዋጀም ማንነቱን የማይለቅ የአሳሳል ስርዓት ያለው ያላት ቤተክርስቲያን እንደሆነች የሚያሳይ ነው እስካሁን የሰማነው መረጃ። ይህንን ይዞ ግን የሚሰራ ተቋም የሚሰራ አካል ቤተክርስቲያናችን ለወደፊቱ ያስፈልጋታል። ስዕልም ስናስል በተቻለ አቅም ወደኛ ቅርብ የሆኑትን ስዕላት መጠቀም ስጦታም ስንሰጥ በዚህ መንገድ በተቃኘ መንገድ ቢሆን በጣም ጥሩ ነው። እንግዲህ ከብዙ በጥቂቱ ለኢትዮጵያ ቤተክርስቲያን ስዕል የወሰድነው ጊዜህን ይመስላል መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ ማድረጋችሁ እንዳይረሳም። በሌላ የቪዲዮ መረጃ ማስረጃ የምመለስ ይሆናል። ያሮስ የእናንተ የሚኛም ነው ምርጫችሁ፣ ስለምታደርጉን ደስ ያሰኝናል። ያሮስ ሁለቱንም ሰብስክራይብ ማድረጋችሁ እንዳይረሳም። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ፣ አንድ አምላክ አሜን።